አሰላሙ አሌይኩም ወረህመቱላ ወበረካተ ውድነ ከበራችሁ የሸቃላ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችኋይ? ከነጋ ሁሉ አማን ሁሉ ሰላም ነው። ብስምላ ብስ መላሰሉ አለ ነቢ። ዛሬ ይዤላችሁ የመጣሁት ስልካችሁ እንዴት ተጠለፈ፣ ሜሴጃችሁ እንዴት ሰው እያየው እንደሆነ እንደዛ አይነት ነገሮች፣ በቃ ስልካችሁ ተጠልፎ በዛ ውስጥ ተጠልፎ የሚያዩት ነገር በሙሉ ነው፣ ይዤላቸው የመጣሁት ሚሴጃችሁን እያያችሁትን ቪዲዮ እየሺ ነገር ፎቶ የተነሳችሁትን ስልካችሁ ውስጥ እንዴት አድርገው ሰዎች ቢያስሩባችሁና ቢያዩባችሁ እንዴት አድርጋችሁ መፍታት ትችላላችሁ። አወለን ብስምላ ሰለ አለ ነቢ ብያቸኋለሁ። ማባሪፍ አይዱ ሰለዋት ካልጀመራችሁ ማለት ነው አንደኛ ይሄን ይችላችሁ ማወቅ ሁለተኛ ደግሞ እንዴት አድርጋችሁ የሰው ስልክ መጥለፍ እንደምትችሉ ግን ለጥሩ ነገር ያኔ እውቀቱን እንድኖራችሁ ብቻ ሞክሩት መጥፎ ነገር ለመስራት እንዳትጠቀሙት አንዷ እንደዚህ ነገርኳት እና በፊት ማለት ነው ኢጃዛ ቤት የባሏን ስልክ ታስራለች ከዛ በኋላ በወሩ ምናምን ስትከታተለው ስትከታተለው። እንዳሰረችበት ያወቀ ጊዜ የነገረችው ጊዜ ራሱ ነው የክተሽ እንዲ ታወቀ ጓደኛዋ እሷ ላይ ደውላ ነበር ከዛ በኋላ ነገራታለች እዛው ኢጃዛ ቤት ስልኩን እሷ ትታው የሚስቱን ስልክ ባልዮው ሲያነሳ አቋርጠው የነበሩትን ወሬ ቀጠለች ያነሳችው እሷ ሚስቱ ነበረች የመሰለች በዛ ምክንያት ከሸፋት እንደ ጠለፈች ስልኩን አጠናገራት በጥፊ እና ጉዳት እንዳ እንድደርስባችሁ አልፈልግም። ግን እንዴት አድርጋችሁ መጥለፍ ትችላላችሁ፣ ይህንን እነግራችኋለሁ። ስልኩ ሲጠለፍ መተላል የእኔን ስልክ ብትጠልፉ ግዴታ የእኔ ስልክ ስትጠልፉት ሚሴጅ ሲልክ ሚሴጁን ለመውሰድ ስልኩ እጃችሁ ላይ መሆን አለበት ማለት ነው ሁለት ስልክ በእጃችሁ ይዛችሁ ከዛ ትጠልፋላችሁ። ስልኩ ግን በርቀት ሆኖ መጥለፍ አትችሉ። ምክንያቱም የምትጠልፉት መስመር ነው። መስመር ከጠለፋችሁ ሁሉንም ነገር መቆጣጠር ትችላላችሁ። ኦኬ። አሁን እንዴት ነው የሚጠለፈው፣ አሳያችኋለሁ ማለት ነው። የተጠለፈባችሁን እንዴት መፍታት ትችላላችሁ ከተጠራጠራችሁ ራሱ ላይክ ሼር እያደረጋችሁ ቤተሰብ፣ ከተጠራጠራችሁ ራሱ አንድ ሰው ስልኬን ጠልፎት ይሆን አልጠለፈው ይሆን ብላችሁ ተጠራጥራችሁ ራሱ መፍታት ትችላላችሁ። ስልካችሁን እዩት እና እንዴት ነው የሚጠለፈው ያለ እንጀምራለን። የኔ ስልኬን ፓስዋርድ እንደ ከፈትኩ ነው አሁን ማክሱ ሁሄክ ማ ወኔ እንገራችሁ እናንተ ጀርቡት መሰላል ከዛ ሀያ ሁለት እስተንሱ ሳይለንት ላድርገው ኦኬ አሁን ቁጥር ቦታ እንገባለን ከዛ ምን እንጽፋለን መሰላችሁ ቤተሰቦቼ የመጀመሪያ ኮከብ ነው የምንነካው ኮከብ 2ሁለት ኮኮብ በዚህ ካረግ ነው በኋላ ነው የምታዩት ናንተ ለማኛም ኮኮብ ሀ 2 ኮኮብ ከዛ የምትጠልፉትን ሰው ቁጥር ታስገባላችሁ የራሴን ቁጥር 56 26 ቁጥር አስገባ ከዛ ምን አደርጋለሁ? ይሄ የሌላ ሰው መሆን አለበት። እኔ እራሴ ነው ያስገባሁት፣ ግን የሌላ ሰው መሆን አለበት። ከዛ መሰላል አደርጋለሁ። ይሄን ቁጥር ከተጠቀማችሁ በኋላ ኮኮብ ሀያ ሁለት ኮኮብ የምትጠልፉትን ሰው ቁጥር ታስገባላችሁ። ከዛ ምን ታደርጋላችሁ? መሰላል። ከዛ ትደውላላችሁ ማለት ነው። ስትደውሉ አላጡን? ማሰር ይቻላል፣ ግን የኔ እንደዚህ ያለ ምክንያቱም የራሴ ቁጥር ለራሴ ማሰር አልችልም። የሌላ ሰው ቢሆን ግን ታሰረ ማለት ነው። ኦኬ፣ አሁን እኔ እዛ ሰው ላይ የሚደውለው ሰው የእሱም ስልክ ይጠራል፣ የእኔም ስልክ ይጠራል። ቀድሞ ያነሳ ሚስጥሩን ይሰማል ማለት ነው። እንደዚህ ከተደረገባችሁ፣ እንደዚህ ከታሰረባችሁ ግን እንዴት አድርጋችሁ መፍታት ትችላላችሁ? እነዚህ መፍቻ የምጠቀማቸው ነገሮች ብዙ ነገር ነው የሚፈጥሩት። ኦኬ እስክሪኑ ላይ እናንተ ታያላችሁ። እኔ በስልኬ እንዴት የታሰረ ከሆነም ማን እንዳሰረው ሁሉ ያመጣላችኋል። ካልታሰረ ደግሞ ኖርማል ነው። ሃያ እንጀምር ኮኮብ መሰላል መጅማ ሞረብ አብል አረቤ ከዛ ሀያ አንድ ያሰርንበት ስንት ነበር? ሃያ ሁለት ነው። በሃያ ሁለት ይታሰራል በሃያ አንድ ይፈታል ማለት ነው። ከዛ መሰላል ታደርጋላችሁ። ኮከብ መሰላል ሁለት ነው የምንጠቀመው። ኮከብ መሰላል ከዛ ሀያ አንድ ከዛ መሰላል ካደረግን በኋላ እንደውላለን ስንደውል እንደዛ አይነት ጽሑፍ ይመጣል። ጣይ ቤተሰቦች አሁን እዚህ ጋር ካመጣልን በኋላ ይሄ ስልክ ከተጠለፈ በኋላ ይለና ስልኩ ተጠልፎ የኔን ነገር መስማት የሚችሉት ቮይስ ማንኛውን ሚሴጅ በመቼ ቀን ምን እንደማስተላልፍ ሁሉ ሚሴጅ ፎቶዎችን በሲሜ የሚመጣልኝን ነገር ብዙ ዶክሜንቶችን በሙሉ ስልካችሁ ውስጥ ያሉትን ነገሮች ታጣላችሁ። ሚስጥር ካላችሁ ይወሰዳል ማለት ነው። ይህም ሚሴጅ አመጣላችኋል። እንደዛ አይነት ሚሴጅ ካመጣላችሁ አልተጠለፈም፣ ይህ ሁሉ ነፃ ነው ማለት ነው። በዚህም በምታመጡ በኋላ ኦኬ የሚለውን ስትነኩት ካላስ ታስሮ ከሆነም ተፈታ ማለት ነው እና በዚህ ሁኔታ ላይ ማረጋገጥ ትችላላችሁ። ኦኬ ሌላስ በኢሜል እንዴት ይጠለፋል? በኢሜል እንዴት ይጠለፋል? ብዙ ሰዎች ስልክ በኢሜል ይከፍታል ይሰርቃሉ። እኔ ኢሜሌን ለሌላ ሰው ከሰጠሁት ያ ሰው ምን ሰርች እንደማያደርግ ብዙ ጊዜ እነመዳም በኢሜይል ነው የሚጠልፉት ማለት ነው። ስልክ ገዝተው ይመጣሉ ከዛ በኋላ ኢሜል እነሱ ይከፍቱ እና የኢሜይላችሁን እስከ ፓስወርድ ይወስዳሉ። እናንተ አታውቁ ምን ሰርች እንዳርጋችሁ፣ ምን እንዳያችሁ፣ ዛሬ የት እንደገባችሁ፣ በኢሜይል ቴክስት እንደተላከላችሁ በሙሉ ያዩታል። እሱ ደግሞ አፕሊኬሽን አለው። ስለዚህ በቀጣይ ቪዲዮ እንዴት አድርገው በኢሜይል እነመዳም እንደሚሰቋችሁ ይዤላችሁ እመጣለሁ። የዛሬውን ቪዲዮ ግን ለመልካም ነገር ተጠቀሙበት። ታየ ደግሞ እንዳያጫውላችሁ ባላችሁ ወይም ደግሞ የእህታችሁ የምን የቤተሰብ እንዳትጠልፉ። ግን ማንኛውም ሰው ሊጠልፍባችሁ ይችላል። ለራሳችሁ ነፃ ለማውጣት ኮኮብ መሰላል ሃያ አንድ መሰላል እያረጋችሁ በሳምንት በሁለት ሳምንት ስልካችሁን ቼክ ብታረጉት ማፊ ሙሽክላ ችግር አያመጣ እና ለጥንቃቄ ሸቃሊት መፍትሄ ይዛ መታለች። ኦኬ ጀርቡ ማትክሰሩ ታስሮ ከሆነ ቁጥር ያመጣላቸዋል። ግን እንያለኝ አሁን አን ስራ ቦታ ሁነች የሆነን ሰው ቁጥር ልሰር ግዴታ ያኛው ስልክ በእጅሽ መሆን አለበት። በጅሽ ካልሆነ ሚሴት ሲመጣ ያንን ሚሴት ማስገባት አለብሽ። ኮከብ 2ሁለት መሰላልርግጅ ቁጥሩን ካስገባች በኋላ መሰላ ልርግጅ ስትደውይ ለመጥለፍ። እንደዛ ስታረጊ ሚሴት ይመጣል ያኛው ሰውዬ ላይ ከዛ ያንን የሚሴጅ ማስገቢያ ቦታ ስላለ ቁጥር ወስደሽ ታስገባለሽ። ሁለት ሲም ካርድ ያላችሁ ካላችሁ መጀረብ ትችላላችሁ። ለመፍታት ደግሞ ማንኛውን የታሰረባችሁን ስልክ ለመፍታት የተጠለፈን ኮከብ መሰላል ሀያ አንድ መሰላል ከዛ መደወያ ካላስ እንትሀ ምንም አይነት ነገሮችን እነዚህ በዝርዝር ያስቀመጣቸው ሚሴጆች እንዳለ ነፃ ያወጣላችኋል። ምንም አይነት መታሰር የለው ማለት ነው። እና ይህን ሊመስላል ልጆችዬ፣ ስለተከታተላችሁ ከልብ አመሰግናለሁ። እነ መዳም እንዴት አድርገው በኢሜይል ይጠልፋሉ፣ ቀጣይ ቪዲዮ ጠብቁ። ምክንያቱም ቪዲዮው ስለሚረዝነባችሁ ልጆችዬ፣ ሰላም አለይኩም ወረህመቱላሂ ወበረካቱ።